ጎንደር ስሟ እየተነሳ እየተተቸች ይገኛል። በዋናነት ስሟን ደጋግማ የምታነሰው በቲክቶክ መንደር ቤት ታየው በመባል የምትጠራው ስትሆን ጋብቻቸው የውሸት ነው፣ ወደ አሜሪካ ለመግባት ሲባል የተደረገ የውሸት ጋብቻ ነው። የእድሜዋ አኩያ ያልሆነን ሰው በውሸት ጋብቻ ተሞሽራ ወደ አሜሪካ የመጣችው ስትል በአደባባይ ትናገራለች። ሌሎች የተወሰኑት የቤት ታየን ሀሳብ እየደገፉ ሲሆን ስራ ለመስራቷና አሁን ላይ አንዳንድ ኮርሶችን እየወሰደች ነው ማለቷ ደግሞ ይልቅስ ወጥተሽ ሰርተሽ ህይወትሽን ብትቀይር የተሻለ ነው፣ የወንድን ገንዘብ መተማመን አያስፈልግም፣ በማለት ለእሷ ያሰቡ የሚያስመስል በማር የተጠቀለለ መርዝ ሀሳባቸውን ሰንዝረዋል። ነገር ግን ቃል ኪዳን ከባለቤቷ ጋር የፈጸመችው ጋብቻ ሰላም ሰላም! ውድና የተከበራችሁ የአዜት ቤተሰቦች እንዴት ናችሁ? ሰላማችሁ ብዝህ ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። ዛሬ እዥላችሁ የመጣሁት ስለ እህታችን ጋዜጠኛ ካል ኪዳን ግርማና ስለ ባለቤቷ እንዲሁም ደግሞ ስለዝች እህታችን ማለት ነው። ሌላዋም እንደዚህ በግፍ እንግዲህ የእህቶቻችን ግፍ መገደል፣ በየቦታው የሴቶች ጥቃት፣ የሴቶች ብቻ በባል በሚወዱት በተለያየ ሰው ማለት ነው የሚደርስብንን ነገር እንዲህ ነው ተብሎ የማይነገር ነገር ነው እንግዲህ እንደምታዩት በተለያየ በተለያየ መልኮች ላይ በየቦታው ላይ ህይወታቸው እያለፈ ያሉ እህቶቻችን ብዙ ናቸው ማለት ነው። ና እቺ መግቢያ ላይ አሁን ያየ መጀመሪያ ወደ እሷ ብሄድ አሪፍ ነው። መጀመሪያ ስለ ሷ ላንሳላችሁ መሰለኝ። በጣም ያሳዝናል። የምር ልብ የሚሰብር ነው ማለት ነው። ና እንግዲህ በብዙ ሺ ህዝብ እየተሰበሰበ ላይቭ ላይ ባለችበት ነው እቺ እህታችን ማለት ነው። ቪዲዮን አስገባላችኋለሁ ህይወቷ ያለፈው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው ህይወቷ ያልፌት ይቻላል እንግዲህ በግፍ በሽጉጥ ተተኩሶባት ነው ህይወቷ ያለፈው ማለት ነው። ላይብ ላይ ቁጭ ብላ በራሷ ጸጉር ቤት፣ ጸጉር ቤት ውስጥ ስራ ቦታዋ ላይ ከጓደኞቿ ጋር ቁጭ ብላ ጸጉር ቤት ቲክቶክ ላይብ ላይ ነበረች ማለት ነው። ብዙ ሺህ ህዝቦች፣ ሀያ አምስት ሺህ ህዝብ እየተከታተላት የነበረ ሲሆን ላይብ ላይ እና በጣም ሰው የወዳታል። ቆንጆ ናት፣ ጥሩ ናት። እቺ ማለት ነው እንደምታዩት፣ እዚህ ጋር ነው እንግዲህ አሁን ሚመታት ማለት ነው። ተመልከቱ፣ መጀመሪያ ሆዷን መታት፣ ከዛ ደግሞ ጭንቅላቷን ደገማት ማለት ነው በሽጉጥ እና ነገሩ እንደዚህ ነው የሆነው ማለት ነው። እቺ እህታችን ላይብ ላይ ቁጭ ብላ እያለች በስራ ቦታዋ ላይ ቀፈፈኝ እየደበረኝ ነው፣ ድብር ብሎኛል። ፊቷም የደስታ ፊት አይታይበትምና በጣም እየደበረኝ ነው፣ ና ወደ ቤት ልግባ ስትል ጊዜ አቲጂ፣ አትግቢ ይሏታል ጓደኞቿ፣ አቲጂ ይሏታል። ለምን ስትል አይ ቆይ ትንሽ ቆይና ትንሽ ቆይ ትጃለሽ፣ አቲጂ የሚል መልስ ይሰጧታል። እሷም ደብሮኛል እያለች ስልክ ይደወላል፣ በማእከል ማለት ነው። ወደ ቤት ልግባ እያለች ስልክ ሲደወል የማታቀው ስልክ ነው። ታነሳለች። ስታነሳ ጊዜ ሰርፕራይዝ አለሽ። ስለዚህ ሰርፕራይዝ ልናደረግች ስለሆነ ሰርፕራይዝ ተልኮልሻል። ያን ሰርፕራይዝ ይዘን እየመጣን ነው፣ ጠብቂኝ ይሏታል። ከየት ነው ስትል አይ አይነገርሽም፣ ሰርፕራይዙን ሰርፕራይዝ ነው አድርሱ ስለተባልን ነው ይዘንልሽ እንመጣለን ሲሉ ኦኬ፣ አፐርስዴም ደርሷል፣ ነገ ልደቴ ነው እና ስለዚህ የልደቴ ስጦታ መሆን አለበት በማለት እንግዲህ ከጓደኞቿ ጋር ታወራና ለግማሽ ሰዓት አክል ይቆያል፣ ስልኩ ከተደወለ በኋላ። ከዛ ይሄ ነገር እየፎገሩኝ ነው መሰለኝ ልደቴ ስለደረሰ እየፎገሩኝ ነው እና የእውነት አይመስለኝም። የእውነት ይመስላችኋል? ልግባ በጣም እየደበረኝ ነው ስትል አትግቢ አትግቢ ይሏታል ጓደኞቿ ማለት ነው። የራሷ ፀጉር ቤት ቁጭ ብላ ላይቭ ላይ ከዛም እሷም እሺ ብላ ትጠብቃለች። ከግማሽ ሰዓት ከተደወለላት በኋላ ይመጣል ማለት ነው ይመጣሉ ሲመጡ ጊዜ የመጡ ሰዎች ሶስት ሰዎች ሁነው ይመጣሉ ማለት ነው እነዛ ሶስት ሰዎች ሲመጡ ጊዜ ላይቭ ላይ ናት ያናግሯታል ያወሯታል ሳይለንት አደረገችው ላይቭ ላይ እየታየ ነው እንግዲህ ቪዲዮን ያላያችሁ ካላችሁ እዩት በተለያየ ፌስቡክ በተለያየ ሚዲያ ላይ ተለቋል ማለት ነው እና ከዛም ሳይለንት ስታደርግ ያሳያል ሳይለንት እያደረገች እያለ ትንሽ ያወራትና ይተኩስባታል መጀመሪያ ሆዷን ይመታታል በሽጉጥ። ጎንበስ ብላ እንዲህ ስትወድቅ ደግሞ አናቷን ይመታታል። ላይብ ላይ ህዝብ በተሰበሰበበት ህይወቷን አጣች ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። የግፍ ግፍ፣ በሴቶች ላይ በየቦታው ግፍ እየተፈጠረ ነው ያለው። እውነቴ ነው ምለው፣ በጣም ነው የሚያሳዝን የግፍ ግፍ ነው ይሄ የተደረገባት ነገር ማለት ነው። ምክንያቱ በላይብ ላይ ህዝብ እያየ ይሄ ሁሉ ህዝብ ቁጭ ባለበት በመሳሪያ ተተኩሶ ህይወትን ማጣት ማለት አስቡት እናንተ ማለት ነው። የእውነት በጣም ያሳዝናል ማለት ነው እና ወደ ቃል ኪዳን ሊሄድላችሁ ማለት ነው። እና እህታችን እንግዲህ ቃል ኪዳን መግቢያ ላይ እንደሰማችሁት ቃል ኪዳን ከባለቤቷ ጋር የውሸት ትዳር ነው። አሜሪካ ለመግባት ነው እንጂ በእድሜዋም የማይገናኝ ሰው እድሜ ቁጥር ነው። እሷ ከወደደችው ብዙዎች በአሁኑ ሰዓት ላይ ህጻናት ሆነው ሽማግሌ አሮ ምናምን እያገቡ ናቸው ያሉት እና ያው ስለተመለጠ ሊሆንም ይችላል። እኩልም ሊሆኑ ይችላሉ። ይሄ የእድሜ ጉዳይ ከዚህ በፊት ገና ሽምግልና ሲላክ ጀምሮ ነቀፋው ምናምን እንደነበረ ነው እና አው ፊቷ ልጅ እንደሆነች ይታወቃል። ይሁን እንጂ ግን ወደ እስከገባችበት ድረስ ምንም ሰው አያገባውም ማለት ነው። እንግዲህ የቃል ኪዳን ትዳር እንግዲህ አሁን አነጋጋሪ ሆኗል። ሰሞኑን ላይ መግቢያ ላይ የሰማችሁትን እንግዲህ በቲክቶክ መንደር በተለያየ መንደር የውሸት ነው፣ እንዴት እስካሁን ትቀመጫለሽ? የምትወጂውንና የምታፈቅሪውን ስራ ትተሽ ወደ አሜሪካ ከሄድሽ በኋላ ትዳሩም የውሸት ነው፣ እናውቃለን፣ ትዳርም አለው፣ ልጅም አለው ባለቤቷ። የውሸት ትዳር ነው ሲጀመር፣ አሜሪካ ለመግባት ብለሽ ነው፣ በእድሜም በምንም የማይመጣጠን ሰው ጋር የተጋባችሁት። ስለዚህ ስራሽን ስሪ፣ ወንድን ተማምንሽ የወንድ ኪስ እንግዲህ ተማምንሽ አትቀመጪ፣ እያሉ ቅስም በሚሰብር ሞራሏን በሚነካ መልክ ማለት ነው መርዝ እየረጩባት ይገኛሉ። ይሁን እንጂ ግን እሷ ደግሞ እንዳለችው እኔ በትዳሬ በጣም ደስተኛ ነኝ፣ ትዳሬ የውሸት ሳይሆን የእውነት ነው ትዳሬ። ስለዚህ በሚያሳዝን ሁኔታ ማለት ነው መልስ መልሳለች ማለት ነው ይሄ ውሸት ነው የምትሉት ሁሉ ነገር ውሸት ነው፣ ከእውነት የራቀ ነው። የኔ ትዳር ሰላም በፍቅር በደስታ እየኖርኩ ነው። ሰላማዊ ትዳር ውስጥ ጤናማ ትዳር ውስጥ ነው ያለሁት እና ቲክቶክ ላይ በየሚዲያው የሚወራ ወሬ ውሸት ነው፣ ከእውነት የራቀ ነው ስትል መልሳለች ማለት ነው። እና አንዳንድ ሰዎች ሲፋቱ ሲጋቡ መርዝ መርጨት እንወዳለን። እና ስለዚህ እህታችን ደግሞ እንግዲህ እንደነገርኳችሁ ምንድን ነው ይሄን ሁሉ ያደረገባት ጓደኞቿ ናቸው ያስገደሏት፣ ጠርተው ይሄን ያደረሱባት የራሷ ጓደኞቿ አብረዋት የነበሩት ነው። እንዲሁም ጓደኛዋ ላይቡን ስትዘጋ መታ የሚያሳይ ቪዲዮ አለ። ወዲያውኑ ፖሊስ መጣ፣ ፖሊስ ያዛቸው ሰዎቹን። ሲይዛቸው ግን ጓደኞቿ ናቸው ጠርተው እዛ ቁጭ ብለው ሲስተም አድርገው ያስገድሏት። በቅናት ማለት ነው። እና ቅናት መጥፎ ነው። አሁንም የቃል ኪዳን ላይም ቢሆን በቅናት ነው ይሄ መርዝ እየረጩ ያሉት፣ እንጂ የቃል ኪዳን በፍቅር በደስታ እየኖረች እንደሆነች ተናግራለች በሚያሳዝን ሁኔታ ማለት ነው። መርዛቸውን አትርጩ፣ በሰው ትዳር አትበጥብጡ። የራሳቸው የምታወሩት ስታጡ ያልተፋቱትን ተፋቱ፣ ያልተጋቡትን ተጋቡ እያላችሁ አትምጡ። ላለው መልካም ትዳር ለቃልየ ይሁንልሽ አሁንም እዚህ ጋር እንግዲህ ማየት ያለባችሁ ምቀኛና ቅናት የሚባለው በሽታ መጥፎ እንደሆነ። ቅናት ካልገደለ አይተውም። እውነት ነው ምላችሁ። የሚቀኑ ሰዎች እናንተን ከምድረ ገጽ ካላጠፉ ሰላማቸውን አያገኙም። እች እህታችንንም እንደዛ ጓደኞቿ ናቸው ስለሚቀኑባት ስለምትበልጣቸው። መብለጥ በጣም ከባድ ነው። አንድ ሰው አንድን ሰው እኔ ኬሊኮ ትበልጠኛለች ብለሽ ካሰብሽ ያቺ ሴት ከምድረ ገጽ ካልጠፋች አንቺ ሰላም አታገኝም። ለምን ውስጥሽ ያለው የማነስ ሞራን ያለሽ አንቺ እንደ ራስሽን ዝቅ አርገሽ ስለምታዩ ከእሷ በታች አርገሽ ስለምታዩ ነው ማለት ነው። ገባችሁ? እንደዚህ አይነት መንፈስ ያለባችሁ ፈጣሪ ያንሳላችሁ። ለእህታችን ነብስ ይማር። እንግዲህ በአደባባይ ነው ህይወቷን ያስጠፉ ጓደኞቿ እንደሆኑ እየተወራ ነው ያለው። በጣም ያሳዝናል። የዘንድሮ ጓደኛ ሴቶች ተጠንቀቁ፣ ከዚህ ህይወት ተማሩ። ልግባ ስትላ አትግቢ እያሉ ደውለው አስጠርተው ህይወቷን ያስጠፉት በአደባባይ ላይ ምንም አይነት ድምጽ አላሰሙ፣ አልጮሁ፣ ምንም አይነት ነገር ለምን እነሱ ሲጀመር እንደዛ እንድትሆን ህይወቷ እንዲጠፋ ስለፈለጉ ማለት ነውና ያሳዝናል። በጣም ልብ የሚሰብር ነው። ሴት ለሴት በተለይ በጣም ምቀኛ ናት። ይቅርታ አርጉልኝ ና የእውነት ነው ምላችሁ። በጣም ሴቶች ለሴቶች በጣም ቁሻሾች ነን። እርስ በርስ በጣም ምቀኝነታችን ሌላ ጉዳይ ነው። ያማል